ጠቅላይ ሚኒስትር ዐቢይ አህመድ በኦሮሚያ ክልል ባሌ ዞን ደሎ መና ወረዳ በመስኖና ቆላማ አካባቢ ሚኒስቴር አማካኝነት የተጀመረውን የወልመል ወንዝ መስኖ ልማት ፕሮጀክትን መርቀዋል። ፕሮጀክቱ የወልመል ወንዝን በመስኖ በሚገባ በመጠቀም የግብርና ምርታማነትን በማላቅ የምግብ ሉዓላዊነትን ለማረጋገጥ የተከናወነ መሆኑ ተገልጿል። ፕሮጀክቱ በሙሉ አቅሙ ወደ ተግባር ሲገባ 20ሺ የሚሆኑ አርሶ አደሮችን የሚያገለግል 9687 ሄክታር የእርሻ መሬትን በመስኖ ማልማት የሚያስችል መሆኑን የተገለጸው የባሌ ሕዝብ የሀገር ሉዓላዊነት እንዲከበርና ተፈጥሮ ተጠብቆ እንዲቆይ ማድረጉን የገለጹት ጠቅላይ ሚኒስትር ዐቢይ አህመድ ለዚህ ደግሞ ይህ አይነት ልማት ይገባዋል ነው ያሉት። ወጋ አፎርዱራ በከከነ ሁፍኔ ሆጂ ከነ የወጀር ቅብሲስ ከአራት ዓመት በፊት እዚህ መተን ይህንን ስራ ስናስጀምር የባሌ ህዝብ ሀገርን ለመጠበቅ ላበረከተው አስተዋጽኦ ኢትዮጵያ መክፈል ካልቻለች ኢትዮጵያውና መቀጠል አትችልም ብዬ ነበር። ለምን ካላችሁ፣ ይህንን የአማራ አካባቢ ለሀገር በመቆርቆር ለትውልድ አቆይቶ ማስተላለፍ መቻል ብቻ እንዲህ አይነቱን ልማት ሰርቶ ህዝቡን ማመስገን በጣም ወሳኝ ነበር። ይህንን ማድረግ ባለመቻላችን እንደ ኢትዮጵያ መንግስት ባለፉት መቶ ዓመታት ለባሌ እንዲህ አይነት ልማት ማምጣት ባለመቻላችን አቅም፣ ብቃት፣ ራዕይ፣ ማስተዋል የሚችል መንግስት ስላልነበረን ባሌ ብቻ ሳይሆን በአጠቃላይ ኢትዮጵያም ተጎድታ ለማኝ ሆና ቆይታለች። ባሌን ማልማት የኢትዮጵያን ህዝብ ከልመና ማውጣት ነው። ለባሌ ህዝብ ብቻ የሚሰራ አይደለም። በተፈጥሮ ሀብት የታደለውን ባሌን መጎብኘት አስደሳች መሆኑንም ጠቅላይ ሚኒስትር ዐቢይ አህመድ በዚሁ ጊዜ ተናግረዋል። ባሌ dhufanii ilaaluun eenyummaa ofii duubatti deebi'een baruudha. ባሌን መጥቶ ማየት የራስን ማንነት ወደኋላ መለስ ብሎ ማወቅ ነው። በሶፍ ኡመር ዋሻ ውስጥ ያየነው በመላው አፍሪካ የፈለገ ሰው ቀን ከሌት በባትሪ ቢፈልግ ሊያገኝ አይችልም። ለምን ተደበቀ ነው። እንዲህ አይነቱን መልክዓ ምድር በመላ ኢትዮጵያ ብትሄዱ ማግኘት አትችሉም። እንዲህ ያማረ ባሌን ጠብቀው ያቆዩ ሰዎች ለትውልድ ለማስተላለፍ ራሳቸው መስዋዕት ሆነው መንገድ በሌለበት መብራት በሌለበት ትምህርት ቤት ባልተገነባበት ራሳቸው ተቸግረው ሀገር ጠብቀው ደንበር ጠብቀው ለትውልድ እያስተላለፉ የነበሩ ሰዎችን ማክበር መጥቶ ማየት ከፍተኛ ደስታ የሚፈጥር በመሆኑ ከዚህ ቀደም ክልሉን ሲያስተዳድሩ የቆዩ በፌዴራል መንግስት የተለያዩ ኃላፊነቶች ከነበራቸው ጋር በጋራ በመስራታችን እንደሚደሰቱ ተስፋ አድርጋለሁ። እኔ በግሌ ትልቅ ደስታን የተሰማኝ፣ እንኳን ደስ አላችሁ ማለትም እፈልጋለሁ። በወልመል ወንዝ የመስኖ ፕሮጀክት ግንባታ ከፍተኛ አስተዋጽዖ ያበረክቱ አካላትንም ጠቅላይ ሚኒስትር ዐቢይ አህመድ አመስግነዋል። የሚገነቡ ፕሮጀክቶችን በጥራት በማከናወን ህዝቡን ተጠቃሚ ማድረግ እንደሚገባም ተናግረዋል። ወንት ጃረሙ ኩን ኡመታፍ ሚቲ ኑፍ ጃረማ አናፊ ጀዳ ያዳው ጀቹ ቀምነ መሌ Akka nama afa jennu tuwoo ያኔ ይህ የሚገነባው ስራ ለህዝቡ ብቻ አይደለም ለእኔም ነው የሚገነባው ብለን እያሰብን መስራት አለብን። ለሌላ እንደምንሰራው ካስብን ነካክተን ዞር እንላለን። አሁን በጀመርነው ነው መሰረት ጥራት ያለው ትልቅ ስራ ለእኔ ቢሆን እንዴት ሰራዋለሁ በሚል አስተሳሰብ መስራት ይኖርብናል፣ ለህዝባችን የሚጠቅም ስራ ስለሆነ እንደ ኦሮሚያ ክልላዊ መንግስት የጀመራችሁት ሥራ በጣም ያማረ ነው። በባለቤትነት አሳምሮ መስራትና ለትውልድ የሚተላለፍ ስራ መስራት አለባችሁ የሚል መልእክት አስተላልፋለሁ። ይህችን ምድር ለቀጣዩ ትውልድ ለማስተላለፍ በታማኝነት ሰርታችኋል። ሕይወታችን እስካለች ድረስ ለእውነት ቀንና ሌሊት መስራት፣ ለእናንተ የሚበጀውን ልማት ለማረጋገጥ ዝግጁ መሆናችንን ላረጋግጥላችሁ ወዳለሁ ትልቅ ክብርና ፍቅር ለእናንተ አለን። መተናነጣችሁ ተመልሰን እንመጣለን። እናመሰግናችኋለን። የወልመል ወንዝ የመስኖ ፕሮጀክት የግብርና ምርታማነትን የሚያሳድግ ለድርቅ የማይበገር ከባቢን የሚፈጥር ብሎም ለማህበረሰቡ አዳዲስ የሥራ ዕድል የሚፈጥር መሆኑ ተገልጿል።